ዛሬ እንግዲህ እንደዚህ ምር ብሎብኝ ስታዩ የት ነው የምትገኘው ማለታቸው አይቀርም። የተለያዩ የሚያማምሩ የባህል ልብሶች አሏቸው። ያሏቸውን እቃዎች በሙሉ የምንቃኝ ነው የሚሆነው። በቅድሚያ ራስን ለተመልካቾቻችን አስታውቅኝ። ስሜ ጀሚል ጣህ አብዱ ይባላለሁ። ሸራተን ጥበብ ባለቤት ነኝ፣ ዲዛይነርም ነኝ። የምትፈልጉትን ነገር እንሻላህ እናቀርባለን። የሚያማምሩ የልብስ ጥበብ የባህል ልብሶች እንዳላችሁ ሰምቻለሁ እና ጥሩ ከምትላቸው እንጀምርና። አብዛኞቹ ሁሉም ጥሩ ናቸው። ለተለያየ ነገር ስለሚለበሱ አበሻ ልብስ ሲለበስ ያው ፕሮግራም ይፈልጋል። ያለ ፕሮግራም ለብሳቸው ልብሶች አሉ። ይበልጥ ግን የሚያምረው በፕሮግራም ሲለበስ ነው። ዝግጅትም ሰፋ ያለ ስለሆነ ማለት ነው። አሁን የአይን ቅድ ነው። ለማንኛውም ጊዜ መለበስ የሚችል ነው እና አምስት አርብ ነው። ዙሪያው ጥለትና ጥልፍ አላቸው። ደረጃ ተብሎ እንደሚጠራው ሁለት ደረጃ ተብሎ ይጠራል። ሁለት ደረጃ ከኋላ አንድ ደረጃ እያል ይቀጥላል ማለት ነው። ይሄ በማሽን የተሰራ ነው። ሳሳ ያለ ነው። ጥልፋ የተሸ የእጅ ጥልፍ ነው ይመስለው እነዚህ የሚታያቸው ነገር ነው። ፈርጦች ተብሎ ይጠራሉ። አዲስ የመጡ ናቸው። ውበት እንዲሰጣቸው ሻይ እንዲያደረግ ይጠቅማል። ለሴቷ ብቻ ከሆነ እስከ አስራ ስራ ሶስት ሺ ብር ከነ ወንዱ ደግሞ ከፈለጉ የወንድ ብቻ ሶስት ሺህ ብር ማለት ነው። አንድ ላይ ማሰራት ሲፈልጉአንድ ላይ አስራ ስድስት ሺህ ብር አንድ ላይ ሆናል ማለት ነው። ይሄኛው ሽፎን ነው፣ ለየት ያለ ሽፎን ነው። ገበያ ላይ የሚገኝ ሽፎን አደለም። ይህ ከሳውዲ ወይ ደግሞ ከዱባይ የሚመጣ ሽፎን ነው እና አይጨማደድም። እንደምታዩት የመጨማደድ ባህር የለም፣ የመርገፍ ነገር የለውም። ይሄ ያው ያለ ነጠላ ከሆነ እስከ ስምንት ሺ ብር ነው። ከነ ነጠላው ከሆነ ዘጠኝ ብር አካባቢ ይሸጣል ማለት ነው። ይሄኛ ደግሞ የምታዩት ደግሞ ሙሉ ጥልፍ ነው። በስንጀር የተሰራ ነው። ከታች አራት አርብ ነው እንዳለ ጥልፍ ናቸው እነዚህ። ጨርቁ ደግሞ ሁለት አይነት ተብሎ ይጠራል። ይህ የምታያቸው ፈርጦች አላቸው። ያሁን የተለያየ ጊዜ ለቀለበት፣ ለሽምግልና እንዲሁም ለምርቃት የሚሆኑ ናቸው። እንደ ሳይዛቸው ይለያያል። አንዳንድ ሰ ከወገብ ላይ አጭር ሴት ትመጣ ትችላለች ከገባ ረዘም ያለ ሴት መጣች ትችላለች። ፊት የሚያረጋ ለ ሚዲየም ናርድ ስሞ ስላለ በዛ የተነሳ አንዱን መሰጣችኋለ። ማቴ ነው በሚፈልጉትም አሰራችሁ። አሁን ሶስት ልብሶች አሉ፣ የዚህ ሶስት ልብሶች አሉ። ሚዲየም ናርድ ስሞን ያን ነው የምናስቀምጠው ማለት ነው። ዋጋው ስንት ነው? ይሄ ዋጋው አስራ ስድስት ብር ነው። ግን ለማይፈልግ ሰው ማንሳት ይችላል፣ ማንሳት ይቻላል። ይህኛው ደግሞ የራያ ልብስ፣ ይሄ የራያ ልብስ ተብሎ የሚጠራ ነው። ይሄ ተለጣፊ ነው። ይሄ ደግሞ ጥልፍ ነው። ይሄ ላይ ላይ የሚለጠፍ ነው ማለት ነው። ይሄ ተለጥፎ የሚሰራው ዳርዳሩ ግን ተነቅሷል። ይሄ ዋጋው ዘጠኝ ሺህ ብር ነው። ከኋላ ደግሞ በጣም ሰፊ ነው፣ ልቅ ነው እንደምታየው፣ ወገብ ላይ ላስቲክ ምናምን የለውም። ዲሳይዝ ነው ልቅም ለሚፈልግ ሰብሰብ ለማድረግ መቀነት መጣል የሚያረጉበት ብዙዎቹ ካልሆነ ደግሞ አንዳንዴ ደግሞ ቀጠን ያለ ላስቲክ እንጠቀምላቸዋለን ወገብ ላይ ለሚፈልጉ ማለት ነው። በጣም ጥሩ። ይሄኛው ደግሞ ለየት ያለ ይመስላል። ይሄ ለየት ያለ ነው፣ አቡጀሪ ጨርቅ ነው። በማሽን ገብቶ የተሰራ ነው፣ ሸብሸብ እንዲል ማለቴ ነው። አሰፋፉም ለየት ያለ ነው። ከፊት ቪ ተብሎ ይጠራል። ከኋላ ላስቲክ ነው፣ ፍሪ ሳይዝ ነው። ያሁን ለራት ልብስ፣ ለምርቃት፣ የተለያየ ነገር ሊለበስ ይችላል። ቀለል ያለ ሱሽ ናቸው። ይሄ ሙሉ ጥለቶች ናቸው፣ በዲዛይን የተሰሩ ናቸው። ዋጋው ምን ያለ፣ ይሄ ዋጋ 6500 ብር። በጣም ጥሩ። ይሄኛውስ? ይሄ ደግሞ ያው እንደምትለው ቀለል ያለ ማፌራራ ገን የሰራ ናቸው። ይህ ብዙ ጊዜ ለራት አንዳንዴ ለዝግጅት የሚሆኑ ቀለል ያሳችን ናቸው። አሁን ይሄ እስከ አራት ሺ አምስት መቶ ድረስ እንሸጠዋለን። የውስጠኛው ጨርቁ ምንድን ነው? ይሄኛው ጨርቁ የውስጠኛው ገበር ነው፣ ገበር ነው የተጠቀሙ። አራት ሺ አምስት መቶ እንሸጣቸዋለን። ይሄ ሁለት አይን ነው ጨርቁ። መስቀሎቹ በአራት ማርብ ላይ አንዳንድ መስቀል አላቸው። ዘና ብሎ እንዲታይ ተደርጎ የተሰራ ነው አሁን ይህኛው ተሰርቶ አልቆ እስከ 13 ሺህ ብር ይሸጣል በጣም ጥሩ ጃሙኑ ለሚፈልግም ሰው አንድ አይነት ነው ዋጋው ተመሳሳይ ናቸው በጣም ጥሩ ይሄኛውም ደግሞ ያው ለሙሽሪት የሚሆን ነው ለአጃቢዎችም ይሆናል ጥለቱም ሰፊ ነው እንደምታየው ውበት አለው እስከ 23 ሺህ ብር ድረስ ይሸጣል እና ጫማ ደግሞ እንዳያነሳቸው እኛ ቤት ምን እንጠቀማለን ሻማ ገበር እንጠቀማለን ይሄ ጫማ እንዳያነሳው ጫማ በተፈጥሮ ወጨቅ ባህሪ ስላለው ያ ነገር ከበር ያደርግለታል። የጨርቁ ታይፕ ምንድን ነው? ይሄ ሁለት አይን ነው የሚታወለው የሚጠራው። ሁለት አይን ተመራጭ ነው ማለት ነው። በጣም ቢታጠብም ቢልም አይቆሽሽም። ሁለተኛ ነገር ጥጡም ያወጣ በጣም ጥሩ፣ ለረጅም ጊዜ እንደዚህ እንዳለ ይቆያል። እዚህ ጋር ደግሞ የወንዶች ይታዩኛል፣ እነሱ ነው። እነዚህ ወንዶች ደግሞ የተለያዩ ናቸው። እነዚህ በዲኬ የተሰሩ ጨርቆች ናቸው። ዲኬ ማለት የፈረንጅ ጨርቆች ናቸው። ጥለቱ ብቻ ነው እኛ ይጠቀማል፣ እንደነዚህ ጨርቁ ከውጭ ነው የሚመጣው አ አሁን ቀለል ያለው ዋጎ ናቸው፣ እስከ ሺህ አምስት ድረስ ይሸጣሉ። እነዚህ ተመሳሳይ ናቸው፣ ሺህ አምስት ይሸጣሉ። አሁን ይሄኛው ደግሞ ሁለት ሺህ አካባቢ ይሸጣሉ። ይሄኛው የምን ጨርቅ ነው? ይሄም የውጭ ሀገር ነው ወይስ? ይሄም ያው በዲኬ ተብሎ የሚጠራ ጨርቅ ነው። ችግሩ አንዴ ከገባ በኋላ የሚቀጥለው ሲገባ ከለር ወይ መድመቅ ወይ መፍሰስ ነገር ይመጣል። አሁን የዚህ ድምቀት ያህል ሁለተኛ ሰው ቢያዝሽ ደግሞ ሲላታገኝ ይችላል። የሀበሻ ልብስ ግን ሌላ ሰው ደግሞ ቢያዝሽ ይሄን እራሱን ታገኘዋለሽ ያንኑ ማግኘት ይቻላል። ያንኑ ማግኘት ይቻላል። ለማሳየት ብለን ሁለቱንም አለ የምናደርጋቸው ማለት ነው። እነዚህ ፒሲ ጨርቆች ናቸው። ይሄ ደግሞ የምታዩት ደግሞ ተለጣፊ ነው። ጥለት ሰርቶ ለጥፈንበት ነው። ዋጋቸው ምን ያህል ነው? አሁን ይሄኛው እስከ ሦስት ሺህ አምስት መቶ ብር ነው። ሦስት ሺህ አምስት መቶ ብር ይለያያል። አሁን ይሄኛው አለ እስከ አምስት ሺህ ይሸጣል። ይሄ ጥለቱ ነው። ይሄ ጥልፍ ነው። ተጠልፎ እንዳለ የምታዩት ጥልፎች ናቸው። እነኞቹ ናቸው ተለጣፊነስ ተለጣፊ ስለሆኑ ነው። የፈትል ቀሚሶቹ ማለት ለምሳሌ አሁን እነዚያን ስታያቸው የፈትል ቀሚሶች ናቸው። ሹካሪ ተብሎ ይጠራል። መቀነትና ኩታ አላቸው እና ይሄኛው የሚሸጠው እስከ ሀያ ሶስት ሺ ብር ነው። አብዛኞቹ ሁን ምናያቸው ቀጠን ያሉት አሁን አንቺ እንደለበሻት ሁ ይኸኛው እስከ አስራ አራት ሺ ብር ነው የሚሸጣትችቀለል ያለ አስራ አራት ሺ ብር ናት። አሁን እችን ለመስራት ቢያንስ አንድ ሀያ ቀን ያስፈልገናል። ለምሳሌ ያህል ተመሳሳይ ናት። መቀነት ናት። እስቲ መቀነቷን ጣል አርጋት እ መቀነቷ ናት። ይሄ ደግሞ ኩታ ነው። ደብል ነጠላ ብለን የምንጠራው ማለት ነው። ይሄ ሁሉም አንድ ላይ ነው፣ አንድ ላይ ነው። እንደገ ጥልፉ ይጨምራል ቀንስ ይቀንሳል ይጨምራል እነዚህ ነጠላዎች ለብቻ የሚሸጥ ናቸው ወይስ እነዚህ ቀሚሶች ነው ቀሚስና ነጠላ ናቸው ለምሳሌ አሁን ይሄ ቀሚስ ነው አርብቀው በጣም ትልቅ ነው የቤታችን አርብቀው የወልሽ እንደዚህ አገር ሲታይ በጣም ትልቅ ነው ጎኑ በጣም ሰፊ ነው ወፍራም ሴትም ብትመጣ ቀጭን ሴትም ብትመጣ በሚፈልግ በሚፈልግ ነገር ሳይሰራ ይሄ ደግሞ ነጠላውን ታጥፎ የወልሽ ቁመቱ ርዝመት የወልሽ እንዴት እንደሚያምር አሁን ለምሳሌ ይሄኛው እዛ ጋር የተሰፋ ልብስ ነው። ሳይሰፋ ይሄን ይመስላል። ሲሰፋ ደግሞ ሳይሻለ ይሄ ልብስ ማለት ነው። ጥለቱ ስፋቱ በጣም ነው የሚያምር ልብስ አንድ አይነት ነው። ያውን ያልተሰፋ ልብስ ነው። ሲሰፋ ደግሞ በተለያየ አይነት ዲዛይኖች ሊሰፉ ይችላል። በሚፈልጉት ዲዛይን ሊሰፋ ይችላል። ይሄ ደግሞ እንዳልኩሽ፣ አሁን ጫማ እንዳያነሳ አላልኩሽም? ሻማ ገበር ቅድም እንዳልኩሽ ማለት ነው። ይሄ ይሄ ጫማ በተፈጥሮ የመቦጨቅ ነገር የማንሳት ነገር ስላለው ያ ነገር ብዙዎቹ በጣም ቆንጆች ማሰራት ይችላል። አሁን ሻማ ገብረ ያልኩሽ ለምሳሌ አሁን ይሄ እንደዚህ ማለት ነው። አሁን ይሄም የሚሰራ ልብስ ነው። ከወገብ በላይ ወደ ጠላፊ ስለላክ ነው። አሁን ይሄ ልብስ የሚገጠም ልብስ ነው። አሁን ሻማ ገብረ ያልኩሽ ይሄ ነው። ጫማ እንዳያነሳ ጫማ እንዳያነሳ፣ ይሄ ጫማ አንዳንዴ ጫማ ሲያነሳው ይሄ የውጭ ገብናል እየተጫማደደ ይመጣል። እቺ ደግሞ ነጠላዋ ናት። ከለሩ በጣም ነው የሚያምሩ። ትንሽ ደመቅ ያለው ፈዘዝ፣ መካከለኛ የሆነ ከለር። አይ ማይሰለች ከለር። አንዳንዴ ደመቅ ያለ ከለር ሲሆን ሰው የሚመስልችት ባህሪ አለው። እንደ የሰው ፍላጎቱ ይለያያል። በርግጥ እቺ ማለች ሀበሻ ልብስ ዋና የሚያሳምረው ስፌትና ጥልፍ ነው። በተክለው ጎበዝ ጠላፊና ጎበዝ ሰፊ ካለ ውበቱ የበለጠ ይጨምራል። እነዚህ ለቁርባኖች የሚሆኑ ናቸው። አራት አርብ ናቸው ቤተክርስቲያን ለቁርባን የሚሆኑ ናቸው። እነዚህ አሁን እስከ ሰባት ሺህ ብር ይሰጣችኋለን። እ ደግሞ አለች ስድስት ሺህ አምስት መቶ ብር። አንገቷ ጥለት ጥልፍ አላት። ጥልፍ ያላቸው ይጨምራሉ ማለት ነው። ይጨምራሉ። ጨርቆቹ ተመሳሳይ ናቸው። ሁለት አይን ናቸው። ሁሉም በሁለት አይን ነው። አንድ አይን እንኳን አሁን ቀርቷል። ይህም በጥበብ ነው። ይሄም እስከ 8000 ብር ድረሳል። ጥበብ ስለሆነ ይሄ እንዳልኩሽ ነው። ጫማ እንዳያነሳው የኛ ራሱ ሻማ ገበር አለው። ድራቦች እነዚህ ደግሞ አሉ። ይሄ እስከ 8500 ብር፣ ቀለል ያለ ጥለት ስለሆነ ሳፋሉ ጥላታ ተሳፋሉ ደግሞ ጫማው። አዎ ይሄ 18000 ብር ጥለቱን በዛ ለክ ይሄ ያው ኦርጋንዛ ተብሎ የሚጠራ ነው። ቆየት ያለ ልብስ ነው ግን አሁን ተሻሽሎ እየመጣ ስለሆነ ይሄ እስከ አስራ ሶስት ሺ ብር ይደርሳል። አሁን ላይ ያለው ሻይን ያረጋል። ከለሩ ወጣ ተመሳሳይ ናቸው፣ ወጣ ሙሉ ጨርቁ ደግሞ ስታዩ ሻይን የሚያደርግ ተመሳሳይ ነው። ዋጋዎቹ ተመሳሳይ ናቸው፣ ብዙ ለውጥ የላቸውም። እነዚህ እቺ አሁን ጥልፍ ናት እንደምታያት፣ የትግራይ ጥልፎች ናቸው። እቺ ወደ 17 ሺህ ብር ትሸጣለች። ስራው እንዳ ለጅ ጥልፍ ናቸው እነዚህ ስራው በጣም ነው የሚያምረው። መቀነትና ኩታ አላቸው። በነገራችን ላይም ካባዎችም አሉ፣ በተለያየ አይነት ዲዛይኖች አሉ። በተጎታች አለ፣ በረጅም አለ፣ በአጭሩ አለ። ና አንድ ሳምፕል እችል ላሳያችሁ፣ ና። አንዳንዴ ለሙሽራ የሚሆን ነው እንዲሁም ለተለያየ ዝግጅቶች ለሀያ አምስተኛ አመት ክብረ በዓልም ሀምሳኛ አመትም የተለያየ ክብር አለን እንጠቀምበታለን። በጣም ነው ካባ ማለት በጣም ትልቅ ስጦታ ነው። በኢትዮጵያ ላይ ካባ ስተሸለሚ በጣም ትልቅ ስጦታም ይሆናል ማለት ነው። በተለይ ለእናትና ለአባት ሽሪድ የሙካሽ ተብሎ የሚሰራው የሚመጣው ከህንድ ነው። ሙካሹ እኛ ሀገር ያው ዲዛይን አጥተን እንሰራቸዋለን ማለት ነው። ይህንዳ ለምታያቸው በሙካሽ ነው የሚሰሩት። ጥልፉ ዲዛይኑ እዚሁ ነው፣ በእጅ ነው የሚሰራው። ከውስጥ ደግሞ በሙቅ ተደርጎ ምን ተደርጎ ነው እና አሁን ስለተሸፈነ አያስታውቅም። እና ከአባ የማይወደው ነገር ሽቶ አይወድም እና ብዙ ፀሐይም አይወድም። ፌድ እንዳያደርግብን ፀሐይ ቦታ ላይ ብዙ አናስቀምጠውም። አቀማመጥ ላይ ደግሞ ዘርጋ ካስቀመጥሽው ለሁል ጊዜ ሳይበላሽ ይቆያል ማለት እና ቀለበትም ብዙ አይወድም እንዳይቦጭቀው እንዳያነሳው ማለት ነው። ጥንቃቄ የሚፈልግ ነገር ነው። ምን ያህል ነው ዋጋው? ለብቻ ነው የሚሸጠ? ይሄ ለብቻው ነው ካባው የሚሸጠው። የወንድና ሴቱ አንድ ላይ እስከ ሀያ ሺ ብር ይሸጣል። አንድ ላይ ሲሆን ማለት ነው፣ አንድ ላይ ሲሆን። ይህም ተመሳሳይ ነው? አይደለም ተመሳሳይ። ይሄ ወንዱ ደግሞ ልክ እንደ ጃኖ በጎን የምናደርገው ነው። እች እንደዚህ እናደርግና እዚህ ጋር መርፌ ቁልፍ እናደርግለታለን። ከላይም ደግሞ ቲያራ አለው። አንድ ላይ ነው ሀያ ሺ ብር ይሸጣቸው ማለት ነው። በሚፈልጉት ሳይዝ ማግኘት፣ ሳይዞች ጋር ያገኛሉ። ተጎታችም አለ፣ አጭርም አለ። የተለያየ አይነት ካባዎች አሉ። ዋጋውም እንደዛው ዋጋው ይጨምራል። በጣም ጥሩ በጣም ቆንጆ። እሺ፣ በጣም ብዙ ቆንጆ ልብሶችን አይተናል። ተመልካቾቻችን ደግሞ እዚህ መጥተው መግዛት ቢፈልጉ አድራሻችሁን ያላችሁበትም፣ እንደዚሁም ደግሞ ሶሻል ሚዲያ ላይ ልንጨምር። ከዚህ በፊት ሾሚዳ ነበረ መሰራይ የነበረው ሸራተን ጥበብ። አሁን ደግሞ ተደራሽ እና ሳሲን አስብተን ወደ 22 መተናል። መታችሁ ጎብኖ ዲስካውንት እናደርግላችኋለን። ቦታችን ደግሞ አዲስ አበባ ፖሊስ ጣቢያ ወደ ጎላጎላ የሚወስደው መንገድ ላይ ማብራቱ ጋር እንገኛለን። ሴንትራል አዲስ ህንፃ ላይ መቶ ሰባት ቁጥር ላይ እንገኛለን። መታችሁ ጎብኙን፣ ስናያችሁን እናመሰግናለን። እኛም ለነበረን ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ለዛሬ በሸራትን ጥበብ የነበረን ቆይታ ይህን ይመስል ነበር። የተለያዩ የሚያምሩ የባህል ቀሚሶች አላችሁ፣ በምትፈልጉት ዲዛይን እዚህ መታችሁ ማሰራትም መግዛትም ትችላላችሁ። አድራሻቸውን ከታች ባለው ሊንክ ላይ እናስቀምጥላችኋለን። ቀጣይ በሌላ መሰናዶ እስከምንገናኝ ድረስ